የዋህቢነት የሚለው እንዴት መጣ ቢባል፣ ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈጥድ ዝሙትን የሚፈጥድ ዝሙትን የሚፈጥድ ይህ ከአህሉ ሱና ወልጀማዎች የማይጠበቅ ተግባር ነው። ይህንን የምትሰሩ ወንድምና እህቶች አላህ ልትፈሩ ይገባል። ምን ይሉት ነበር መሰላ፣ ሌላ ቀርቶ በጣም በጣም ዘግናኝ የሆነ የውሸት እንትን ሶላትን ቀንሶ ሁለት ወቅት ብቻ እኔ ያሰራጨሁት ቪዲዮ ሰዎች ቆርጠው አዘጋጅተው ፊትና ለመቀስቀስ የለቀቁትን ቪዲዮ ነው። ይህንን የሰሩ አካላት ሉስናል ጀማዎችም ይሁን ከአህባሾችም ይሁን አላህ ሊፈሩ ይገባል። በዚህ አይነት መልኩ ሐቅን መርዳት አይቻልም። ሱናን መርዳት አይቻልም። ይሄ ውሃቢነት የሚለው እንዴት መጣ ቢባል? ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈጥድ ዝሙትን የሚፈጥድ ዝሙትን የሚፈጥድ ሰላሙ ትናንትና በሼክ ዑመር ኮምቦልቻ ላይ የሆነ ቪዲዮ ሰርች ነበረ። በደረሰኝ ቪዲዮ መሰረት ውሃብዮች ማለት ሶላትን የሚቀንሱ ዝሙትን የሚፈቅዱ እና መሰል ፀያፍ ንግግሮችን የሚናገር ቪዲዮ ደርሶኝ መልስ ሰጥቸበት ነበር። ነገር ግን ኮሜንት ላይ አብዛኞቹ ይህ ቪዲዮ የተቆረጠ ቪዲዮ ነው፣ ይህንን አላለም ምናምን የሚሉ ነገሮችን አስተዋልኩኝ። ሙሉውን ዩቲዩብ ላይ ለማጣራት ስሞክል ዑመር ኮምቦልቻ ይህንን ንግግር አልተናገርም ንግግር ሊናገር አይችልም ማለት ሳይሆን ከዚህ በላይ የሆኑ ንግግሮች እንዳሉት ይታወቃል። ነገር ግን ይህንን ንግግር እሱ አልተናገረው። ቪዲዮውን ቆርጠው አቀናብረውበት እንጂ እሱ ይህንን ንግግር እንዳልተናገረ ደርሽበታለሁኝ ማለት ነው። ሙሉ ቪዲዮን ዩቲዩብ ላይ በዚህ መልኩ ምን ይላሉ የሚለው ፕሮግራም ላይ ሀያ ስምንተኛው ደቂቃ አካባቢ ጀምሮ መመልከት ትችላላችሁ። ንግግሩን እናዳምጠውና ይህንን መሰል ጸያፍ ስራ የሚሰሩ ሰዎች ትልቅ ስህተት መሆኑን ማወቅ ተገቢ ነው። ያላሉትን ነገር ቀጥፎ ብለዋል ብሎ ማሰራጨት ትልቅ ስህተት ነው። ስህተቱን በመረጃ ማጋለጥ እንጂ ያላሉትን ነገር ያልተሳሳቱትን እንዲሳሳቱ አድርጎ ሰርቶ አቀናብሮ መልስ መስጠት፣ ይህ ከአህልሱና ወልጀማዎች የማይጠበቅ ተግባር ነው። ይህንን የምትሰሩ ወንድምና እህቶች አላህን ልትፈሩ ይገባል። አህልሱና ወልጀማዎችንም የሚወክል ተግባር አይደለም። ትናንትና እንዳየ ነው። አህሉ ስና ወልጀማዎች እነሱን በሚቃረኗቸው አካላቶች ላይ እንኳን ፍትሃዊ መሆናቸውን አይተናል። በዚህ ያክል ጥላቻ ወደዚህ አይነት ነገር ሊገፋፋን አይገባም። ቪዲዮን እንመልከት። ህብረተሰቡ ከነቃ እነሱ ማስጠፍ ስለማይችሉ ድምፃችን ይሰማ ተጀመረ። በዛን ሰዓት ግን አዲስ የሚመጣ ሳይሆን ኢትዮጵያ ላይ ለሺ ምናምን አመት ቅድም ያልኩህ እነዛ መሻይኮች ሁሉ ሲያስተምሩት ስር የሰደድ አዲስ የመጣውማ መጤ ውሃብያ ነበር። ይሄ አዲስ ነገር በእስላም ላይ የበቀለ እንክርዲያር ነው። እሱን ነቅለን ስንዴው እንዳይደርቅ ማድረግ አዲስ የመጣው ውሃብያ ነው እንጂ አህባሽ አይደለም የሚል ነገር ነው። ስለዚህ እያወራ ያለው የነበረው ስለምንድን ነው? ስለ አህባሾች ነው። አህባሾች አዲስ መጣዋል ብለው ድምፃችን ይሰማ አህባሽ ሊገባብን ነው የሚል እንቅስቃሴ ጀምረዋል። ግን አዲስ አይደለም እያለ እየተናገረን የነበር እዚህ ጋር ነው እንግዲህ የቆረጡት ማለት ነው። አረማሙም ይባላል የሚባል ማሽላ ውስጥ የሚበቅልና ይሄ ተገድራ ነው እስልምና ላይ ይሄ ሊበቅል አይገባም የሚል ትግል ሲደረግ ኦለማዎቻችን ስለ ይሄ ገጠሩ የኢትዮጵያ ባህል ይጫጫ ናቸዋል። ፖለት መዋሸት አይችሉም በፍጹም በፍጹም። ባህሪያችን አሁንኛም አደለም መዋሸት ማማት ቀርቶ በቀልባችሁ ያሰባችሁ እንደው እየተባለ ነው ያደግ ነው እና የሌለውን ነገር መጫን አይቻልም። በዛ በኩል ያለው ደግሞ አፈቀላጤ የፖለቲካ ጉዳይ ነው ብዬ ያለው የኦለማዎችን ለማጥቆር ከዛልክ ከመንግስት ጋር ለማነሳሳት አዲስ መጣብህ ተጫነብህ ሲባል ምንም የማያውቀው ህብረተሰብ በግብርም የተማረረው፣ በፖለቲካም የተማረረው ደግሞ መንግስት ቢቀየር መፍትሄ ሊመጣ ይችላል ብሎ ኑሮ ያስመረረ ሁሉ ተነስቶ አብሮ በማያውቀው ይጮህ ነበር። ምን ይሉት ነበር መሰለህ? ሌላ ጠርቶ በጣም በጣም ዘግናኝ የሆነ የውሸት እንትን ሶላትን ቀንሶ ሁለት ወቅት ብቻ ተመልከቱ። እዚህ ጋር ነው እንግዲህ ስለ አህባሾች ይህንን ይሉ ነበር ነው ያለው። ኦመር ኮምቦልቻ እዚጋ እያለ ነው ስለ አህባሾች፣ ሶላትን ቀንሶ ሁለት ወቅት ብቻ የሚሰግዱ ዝሙትን የሚፈቅድ ስለማን ነው? ስለ አህባሾች ነው ማለት ነው። ስለዚህ ወሬው በእኛ ላይ እንዲህ እያሉ ይቀጥፉብን ነበር እያለ እየተናገረ እንጂ ወሃቢዎች እንደዚህ ይላሉ እያለ አልነበረም። ይህንን ቆርጠው አዘጋጅተው የለቀቁ አካላት አላህን ሊፈሩ ይገባል። ትክክለኛውን ንግግር ማሰራጨት ተገቢ ነው። እንዲህ አይነት አስተምሮት ይማራል። የትም ቦታ ግን ተሰጥቷል እዚህ ተገኘ አይባልም። በራሳቸው ያቀነባብሩታል። ስለዚህ ሁሉ ቪዲዮውን በዚህ መልኩ እዚህ ቪዲዮ ላይ መከታተልና ማየት ትችላላችሁ። ዑመር ኮምቦልቻ ትናንት እኔ የለቀቁት ቪዲዮ ላይ ዋሃቢዮች ሶላትን ቀንሰው ሁለት ወቅት የሚሰግዱ ዚናን የሚፈቅዱ እያለ አልተናገረም። እኔ ያሰራጨሁት ቪዲዮ ሰዎች ቆርጠው አዘጋጅተው ፊትና ለመቀስቀስ የለቀቁትን ቪዲዮ ነው። ይህንን የሰሩ አካላት አህሉ ሱና ወልጀማዓዎችም ይሁን ከአህባሾችም ይሁን አላህን ሊፈሩ ይገባል። በዚህ አይነት መልኩ ሐቅን መርዳት አይቻልም። ሱናን መርዳት አይቻልም። ሰዎች መካከል ፈተናን እየቀሰቀሱ ማጋጨት የሙናፊቆች ተግባር ነው። እኛ እኛ በትክክል በአህለ ሱና ወልጀማዓዎች የሚቀጠፉትን ቅጥፈት ነው ልንመልስ የሚገባው። ከዚህ ከዚህ በላይ ሌላ ሌሎች ቅጥፈቶች አሉ፣ ያነዛን መመለስ እንችላለን። አዲስ ቅጥፈት እነሱ ያላሉትን ነገር እያልን እንደገና እንትን ማድረግ አይጠበቅብንም። ለምሳሌ እዚሁ ቪዲዮ ላይ እንኳን ብትመለከቱ ስለ ውሃቢዎች ሲናገር ተጅሲምና አካልን የሚያመልኩ ፍጡራን የሚያመልኩ ብሏል። ይህ ስህተት ነው። ምን ውሃቢ የሚላቸው አህሉስና ወልጀማዎች ራሱ የሚቃወሙት ተግባር ነው። እዚሁ ቪዲዮ ላይ ተመልከቱ። የሚለው አላህን አካል ነው ጅስም ነው ብሎ ሲያመልኩ እንዲህ አይነት የሚመለክ ቁርአን ማላስተማር። እንደተመለከታችሁት ስለ ውሃቢዎች እየተናገረ አላህን አካል ነው ጅስም ነው ብሎ ሲያመልኩ እንዲህ አይነት ቁርአን አላስተማረ ብለን እኛ መልስ እየሰጠን ነው አባባሉ። አሁንም በዚህ አይነት መልኩ ውስጥ የቀጠፋባቸውን ቅጥፈት

ማእሻ ወአልሙመጥሉ አዕማ አልሙመሉ የዕቡዱ ሶነማ ወአልሙዓጢሉ የዕቡዱ አደማ ይላሉ። በዚህ አይነት መልኩ ሸኩል እስላም ኢብኑ ተይሚያ አላህ ስብሓነወተዓላን በፍጡራን የሚመስሉ አካላቶች የሚያመልኩት ሶነምን ነው የአላህ ስምና ባህሪያትን ውድቅ የሚያደርጉ አካላቶች የሌለን ነገር ነው የሚያመልኩት ብሎ ረድ ይሰጣል። አካል ተጂሲም ነው የሚያመልኩት እየተባለ የሚሰራጨው ራሱ ቅጥፈት ነው። እዚህ ቪዲዮ ላይ ሳትወጡ ሌላ ቅጥፈትን ታገኛላችሁ ያለውን ነገር በዚህ አይነት መልኩ በቁርአንና በሐዲስ መመለስ እየተቻለ ሌላ እንትኖችን እየፈጠሩ እያመጡ በሰዎች መካከል ላይ እንደዚህ አይነት ፊትናን መፍጠር ተገቢ አይደለም። ይህንን የሰራ አካል አላህ ተውበት ሊያደርግ ይገባል። ከዚህ ተግባርም ልንቆጠብ ይገባናል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።